አሜሪካ የዓለማችን ርካሽ የሆነውን መኪና ማምረት ጀምራለች ቻይና ደግሞ ደንግጣለች መኪናው በዓለም ላይ ታይቶ በማይታወቅ ሁኔታ ፒካፕ በዚህ ዋጋ ይሸጣል እንዴ በሚባል እንግዲህ ለገበያ ቀርበዋል ይህንም ያደረገችው አሜሪካ ናት በተለይም የመኪናው ዋጋ በጣም እያነጋገረ ይገኛል ዋጋውን ብነግራችሁ ደግሞ በጭራሽ አትገምቱትም ውሸት ነው የሚመስላችሁ በእርግጥም ውሸት ቢመስላችሁና እየዋሸን ነው ብላችሁ ብታስቡ፣ በእውነት በውስጤ በጣም ርር ነው። በጣም ነው የምናደደው። ውሸት አይደለም። ከዚህ በፊትም በዚህ መኪና ዙሪያ አንድ ቪዲዮ ሰርቼ የላችሁ ነበር፣ እሱንም ቀኝላችኋል። መኪናውን ያመረተችው አሜሪካ ናት፣ የደነገጠችው ደግሞ ቻይና ናት። በእርግጠኝነት የምነግራችሁ መኪናውን በቅርብ ጊዜ ውስጥ በኢትዮጵያ ምድር ታገኙታላችሁ። ምክንያቱም ኢትዮጵያ ውስጥ ያሉት መኪኖች በብዛት በጣም ርካሽ የሚባሉ መኪኖች ከመሆናቸው አንጻር አሜሪካ የሚሰራችው አዲሱ ርካሽ መኪና በኢትዮጵያ ምድር ባታዩት ከምላሴ ላይ ጸጉር ይነቀል ሰላም ጓደኞቼ እንደምንሰነበታችሁ እኔ ጆርናሊስት ጎሳኔ ዛሬ ባልተለመደ መልኩ በአካል ተገኝቻለሁ እኔ በአካል ተገኘው ማለት ደግሞ በጣም ዜናው ከባድ ነው ማለት ነው። ስለዚህ በአካል የሚያስገኝ በደንብ በአካል አስረዳችሁ የሚገባ አዲስ ዜና መጥተዋል። ይህ ጉዳይ ምንድን ነው? ይህን ፕሮግራም ስትከታተሉ ግን ለምንድን ነው ሰብስክራይብ ማታደርግ? ለምንድን ነው ላይክ ማታደርጉት? ላይክ ስታደርጉ ብዙ ሰዎች ጋር እንዲደርስ ስለሚያደርገው ነው። ወደውታል ተብሎ ስለሚታሰብ ነው። ከዚህ በፊት እንግዲህ ኦፍላይን በሆነ መልኩ በጣም ብዙ ቪዲዮ ሰራላችሁ ነበረ፣ ሪቪው አደርግላችሁ ነበረ። ብዙዎቻችሁ ኮንተንቱን ወዳችሁታል። ስለ መኪና ማወቅ የምትፈልጉ ሰዎች በጣም እየተከታተላችሁትን ያላችሁ ሌላ ሲኖ ትራክ አልቀረኝም። በጣም ትላልቅ ሄቪ ዲቲ ትራክስ ስለተባሉትም ሰርቻለሁ። ዛሬ ደግሞ በጣም መረጃው ወሳኝ የሚባል መረጃ ነው ላቸው የመጣው ስለመኪኖ ከዚህ በፊትም ደግሞ ቪዲዮ ሰርቻለሁ። በኦፍ በኦፍላይን ማለት ነው ማለትም ፌስለስ በሆነ መልኩ በድምፅ ብቻ ስለመኪናው የተወሰነ ቪዲዮ ሰርቼ ነበረ። የተወሰኑ ሰዎች አይተውታል። ነገሩ ብዙም ሳይቆይ አንድ ወር ሳይሞላው ከእንደገና ስለዛ መኪና አዲስ ነገር ወጥቷል ማለት ነው። እሱን የምነግራችሁ ነው የሚሆነው። በጣም ትገረማላችሁ ማለት ነው። የተከበራችሁ የቻናል ቤተሰቦች፣ መኪናው በስሌት አውቶ የተመረተ መኪና ነው። መኪናው በጣም በሚገርማችሁ ሁኔታ ፒካፕ ሆኖ እንግዲህ ፒካፖች ኢትዮጵያ ውስጥ ሆኑ የትም ሀገር ብትሄዱ ፒካፕ በጣም ውድ ነው ማለት ነው። በጣም በርካሽ

ይመረታል ተብሎ ወሬ ተወርቶ ነበረ። አሁን ላይ መኪናው ኦልሬዲ መሬት ላይ ተመርቶ ለሽያጭ ቀርበዋል ማለት ነው። እንዴት ለሽያጭ ቀረበ? እናንተ ምንድነው ማድረግ የምትችሉት? ወደ ኢትዮጵያ ውስጥ ለማስመጣት ምንድነው ማድረግ ያለብን? ያሉትን ወሳኝ ወሳኝ የሚባሉትን ፊቸሮች እና ስፔስፊኬሽኖች በደንብ አድርጌ እነግራችኋለሁ። መኪናው ልዩ የሚያደርገው ነገር ምንድን ነው? ከዋጋ አንጻር ብቻ ሳይሆን አንዳንዴም ጥራት ላይም፣ ሴፍቲ ላይም በደንብ መታየት ስላለበት ማለት ነው። በጣም ተወዱታላችሁ መኪናው። አሜሪካን ያመረተችው፣ አሜሪካ ደግሞ በጣም በርካሽ መኪና በማምረት አትታወቅም። ከዚህ በፊት ማለት ነው። በርካሽ መኪና በብዛት የምትታወቀው ቻይና ናት። አሁን ግን አሜሪካ ወደ ርካሽ መኪና ውስጥ በጣም ገብታለች ማለት ነው። አሜሪካ ሰራቸው፣ ቻይና ደግሞ ደነገጠች ብዬዋለሁ ማለት ነው። ቻይና ደንግጣለች። ምክንያቱም አሜሪካ ወደ ቺፕ ካሮች ከገባች፣ ኦልሬዲ አሜሪካ በጣም ኃይለኛ ጉልበት ያላት ሀገር ከመሆኗ አንጻር የቻይና ጉልበት እያጣች እንግዲህ ትመጣለች ተብሎ ነው የሚታሰበው። ዞሮ ዞሮ ግን አሜሪካ ውስጥ ያለው ስሌት አውቶ አዲስ የሚገርም ፒክ አፕ በጣም በርካሽ ዋጋ አቅርበዋል ማለት ነው። ቻይና ውስጥ ከሚሸጡት ርካሽ መኪኖች ሁላ በጣም በሚገርም ሁኔታ ወዳደራ ከአንዳንድ መኪኖች ጋር ጭምር አወዳደሪ በደንብ አድርጌ ነው የምነግራችሁ፣ የተከበራችሁ የቻናል ቤተሰቦች ሁላችሁም ከኔ ጋር መሆን ብቻ ነው የሚጠበቅባችሁ የተከበራችሁ የቻናል ቤተሰቦች። ስለዚህ መኪና ከአንድ ወር በፊት የሰራሁላችሁን ቪዲዮ በደንብ አድርገን እንመልከትና በጋራ ከዛም በኋላ የተወሰኑ ፊውቸሮችን በደንብ አድርጌ እነግራችኋለሁ። መኪናውን ዘ ሞስት በቃ የወደድኩት መኪና ነው። እንደ ሳይድ ኢፌክት የሚነሱበት ነገሮች አሉ። እነሱን ሁሉ እናነሳለን። መጀመሪያ ግን ስለ መኪናው የሰራሁትን ከአንድ ወር በፊት የሰራሁትን ቪዲዮ በጋራ እንመልከተው። ይህ የ61 አመት ባለሀብት የአማዞን መስራች ነው። ብዙ አመታትን በሽያጭና ግዢ ላይ አሳልፏል። አሁን ደግሞ ፊቱ ወደ መኪኖች ላይ ዘወር ያደረገ ይመስላል። እቅዱም እንደተነገረው ከሆነ በ25000 የአሜሪካን ዶላር ፒካፕ ትራክ ለዓለም ማቅረብ ነው። ነገሩ እንዲህ ነው። የምትመለከቱት መኪና ዲዛይን በዓለማችን ታይቶ የማይታወቅ መኪና ነው። ድንገት ከቦታ ቦታ ሲጓዝ በፓፓራዚዎች አይን ውስጥ ገባ። ማለትም እንደምትመለከቱት ፎቶ ተነሳ። ምናልባትም አስቀድመው የሰሩት የማርኬቲንግ ስልትም ሊሆን ይችላል ብዬ ገምታለሁ። ኦኬ እንደተመለከታችሁት ነው። ስሎት አውቶ የሰራውን መኪና በተመለከተ ከዚህ በፊት እንግዲህ እንደ ኮንስፓይሬሲ ነበረ ሙደ የተፈጠረው እንደሰማችሁት ነው። እንግዲህ መንገድ ላይ እያለ መኪናው መንገድ ላይ በፓፓራዚዎች ፎቶ ተነስቶ ምናምን፣ መኪናው በጣም ርካሽ በሆነ መልኩ በ25000 የአሜሪካን ዶላር ለአሜሪካ ገበያ ይቀርባል፣ ለአለም ይቀርባል ተብሎ እንግዲህ እንደ ኮንስፓይሬሲ ሰው ምኞቱን የገለጸ ነበረ የመሰለ ኖርማ መጀመሪያ መረጃውን ሳያገኘው ማለት ነው። ስለዚህ በዓለም ላይ ታይቶ በማይታወቅ ሁኔታ የመጨረሻ ርካሽ የሚባለው ፒክ አፕ አሜሪካ ሰርተዋለች፣ ልፍሰራው ትችላለች። ጄፍ ቤዞስ የሚባለው ባለሀብት ደግሞ ይህንን መኪና ለማምረት ከፍተኛ ፈንድ አድርጎ ወይም የመኪናው ባለቤት እንደሆነ ከዚህ በፊት ጠቅሼ የላቸዋለሁ ማለት ነው ያንን ያደረጉት የማርኬቲንግ ስራ ሊሆን እንደሚችል በዛው ቪዲዮ ላይ ጠቁሚያችሁ ነበረ ማለት ነው። እና በጣም የሚገርም ነው። መኪናው ስሌት አውቶ ኦሬዲ አሁን ላይ ወደ ምድር አውርዶት ትናንትና መኪናውን በቃ ለዓለም አሳይተዋል ማለት ነው። እኔም ተመልክቼዋለሁ ቪዲዮ ላይ እንዳስገባውላችሁ ስለ መኪናው በደንብ በጣም በተብራራ ሁኔታ እንግዲህ ለዓለም ክፍት ተደርጎ የተለያዩ አውቶሞቲቭ ኤክስፐርቶች እየሄዱ ስለ መኪናው ሪቪው እየሰሩ ነው የሚገኙት። እኔም የዛ አንድ ክፍል ነው አይቀርም። እናንተ ግን ላይክ እና ሰብስክራይብ ማድረጋችሁን ብቻ ቀጥሉ እና አሁን እውን ሆኖ መኪናው በተግባር ተሰርቶ ለሽያጭ ቀርበዋል ማለት ነው። ለሽያጭ ቀርበዋል ስላችሁ እንዲህ አይደለም። በተለይ አሜሪካ ውስጥ ያላችሁ ሰዎች 50 ዶላር ተግባር እንደዚህ መኪና ዲፖዚት የምታደርጉት ማለትም ወረፋ የምታዝዙት ማለት ነው። ኦልሬዲ በቃ ተግባር ላይ ውሏል ማለት ነው። እንደውም ከዚህ በፊት የተናገርኩት ሀያ አምስት ሺህ የአሜሪካን ዶላር ነበረ አሁን ግን ከሀያ ሺህ የአሜሪካን ዶላር በታች ለሽያጭ እንደሚቀርብ እየተነገረ ነው የሚገኘው። በመጀመሪያ ደረጃ እስኪ ለሁለት እንክፈለው እና ቤስት የሚባሉትን የዚህም መኪና ምርጥ ምርጥ ነገሮች ሁለት ነገሮች ላንሳላችሁ። የመጀመሪያው ከስተማይዜሽን ነው። መኪናው በጣም ከስተማይዜሽን በጣም ያለው መኪና ነው። በጣም በሚገርም ሁኔታ መኪናው ሽፍን አድርጋችሁ ልክ እንደ ላንድ ክሮዘር ልነዱ ትችላላችሁ። በሌላ መልኩ ደግሞ ከፊት ከኋላ ያሉትን ሄድላይቱን፣ ቴልላይቱን፣ ገጽታውን መቀየር ትችላላችሁ። ኦልሞስት የራሳችሁን መኪና እንደ መስራት ማለት ነው። መኪናው ይህን እንደ አንድ ኳሊቲ ነው አድርጎት የወጣው ማለት ነው። መኪናውን ሲሰሩት የተለያዩ አክሰሳሪዎችን አብረው አምርተዋል። ወይም ስሎት ፒካፕ ምርጥ ነገሩ ምንድን ነው ብላችሁ ሰርች ብታደርጉ ከስተማይዜሽን የሚል መርስ ነው የሚሰጣችሁ። ኤአይም በሉት የትኛውም ቦታ ላይ ማለት ነው እና ተመልከቱ፣ ስክሪን ላይ በደንብ አድርጌ አስቀምጥላችኋለሁ። መኪናውን ከስተማይት ማድረግ ትችላላችሁ ራሳችሁ እንደሰራችሁት የራሳችሁን መኪና ይህን መኪና ገዝታችሁ ማለት ነው። አንዱ ገጽታ ሲያስጠላችሁ ወደ አንዱ መቀየር ትችላላችሁ። ከአንዱ ወደ አንዱ መቀየር ትችላላችሁ። ሁለተኛው መሰረታዊ በጣም ቤስት ያስባለው ነገር ደግሞ ዋጋው ነው። ዋጋ ላይ ስንመጣ በጣም በሚያስገርም ሁኔታ ርካሽ የሚባል ዋጋ ላይ የቀረበበት ማለት ነው። ከዚህ በፊት የምናውቃቸው እና አይዲ ፎር የቻይ ነው ማለት ነው። አይዲ ፎር ለምሳሌ ሀያ ሺህ የአሜሪካን ዶላር ነው ይሸጥ የሚገኙ ይሄኛው ደግሞ ከሀያ ሺህ የአሜሪካን ዶላር በታች ነው እንግዲህ የተጠራ የሚገኘው ማለት ነው። ኢትዮጵያ ውስጥ ምናልባት ሰምታችሁ ከሆነ ፉል ኤሌክትሪክ የሆነ ሲኖትራክ ወደ ኢትዮጵያ ገብተዋል እና ይህ ሲኖትራክ አሁን ላይ ኢትዮጵያ ውስጥ ለገበያ የቀረበው ከሰባት ሚሊዮን እስከ ስምንት ሚሊዮን ነው። ነገብ ይቀር ነው እንግዲህ ተመልከቱ፣ ልዩነቱ ማለት ነው እና ከሰባት ሚሊዮን እስከ ስምንት ሚሊዮን የሲኖትራክን ከመግዛት ይልቅ ምናልባትም ይሄ መኪና ኢትዮጵያ ውስጥ ከገባ በኋላ ከአራት ሚሊዮን እስከ አምስት ሚሊዮን ባለው ጋፕ ውስጥ ሊሸጥ ይችላል ማለት ነው እና በጣም ወድጀዋለው የቻይናው አይዲ ፎር በሚሸጥበት ዋጋ ኢትዮጵያ ውስጥ ታገኙታላችሁ፣ ዋን አንድረድ ፐርሰንት። ይህንን ቪዲዮ የምትመለከቱ አስመጪዎች ካላችሁ ከአሜሪካ እንዴት አድርጋችሁ ይህንን መኪና ማስመጣት እንደምትችሉ እንግዲህ አጥንታችሁ ይህንን መኪና በፍጥነት ወደ ኢትዮጵያ ብታስገቡት በጣም አሪፍ ነው። የተለያዩ ብራንዶችን ብታነሱ ለምሳሌ እንደነ ኤፍ ዋን ፊፍቲ በጣም ውዶች ናቸው። እንደ ሃይ ሉክስ በጣም ውዶች ናቸው። አስራ ምናምን ሚሊዮን ብር የሚሸጡ መኪኖች ናቸው። ስለዚህ ይህ መኪና ወደ ኢትዮጵያ ውስጥ ገባ ማለት በፒካፕ ደረጃ ከአራት ሚሊዮን እስከ አምስት ሚሊዮን አገኘን ማለት ማለት በጣም ሌላ አለም ውስጥ ገብተናል ማለት ነው። ፒካፕ እንግዲህ በዚህ ደረጃ በሚያስገርም ሁኔታ ለገበያ መቅረቡ ዋጋው አለምን እያነጋገር ነው። ትላልቅ የሚባሉ ኤክስፐርቶች ስለዚህ መኪና እየተናገሩ ነው የሚገኙ። እውነት ነው ወይ ነው የሚለው ነገር በጣም ብዙዎችን እያከራከር የሚገኙ። እንዴት ፒካፕ ሆኖ ለዛውም እንደፈለግን ከስተማይዝ አድርገን እንደፈለግን ሞዲፋይ አድርገ ነው እንደዚህ አይነት መኪና እንዴት በሀያ ሺህ የአሜሪካን ዶላር ሊሸጥ ይችላል እያሉ ነው የሚገኙት። ዞሮ ዞሮ ግን መኪናው በጣም ምርጥ የሚባል መኪና ነው። የሬንጅ ጉዳይ ሲነሳ ትንሽ ሬንጁ አነሴ ማለት ነገር አይችበታል፣ እንደው በግል ነው ማለት ነው። ነገ ተነገወዲያ የሚፈጠረውን ነገር አናቅም። ከካምፓኒው የምጠብቀው ነገር ግን በትሪም ሌብል በደንብ አድርጎ የተለያዩ ትሪም ሌብሎችን ያበጀለታል ብዬ አስባል። ሁሉም ሰው በአቅሙ መግዛት እንዲችል ማለት ነው። አስቀድሜ ግን ስለዚህ መኪና ሬንጅ ልንገራቸው፣ የዚህ መኪና ሬንጅ ከ241 ኪሎ ሜትር በአንድ ጊዜ ቻርጅ እስከ 386 ኪሎ ሜትር በአንድ ጊዜ ቻርጅ እንደሚሄድ እየተነገረ ነው የሚገኝ ምናልባትም ኪሎ ሜትሩ በጣም አነስተኛ ነው። ነገር ግን ሎዶዎችን በመቀነስ ጭነቶችን በመቀነስ ከዚህ በላይ መጓዝ እንደምትችሉ ካምፓኒው እየተናገረ ነው የሚገኙ። በጣም ብዙ ነገሮች ይነሳሉ። ግን 241 ኪሎ ሜትር ሬንጅ አለው ማለት የተወሰነ ሬንጁ አነሴ ማለት ነገር አለው ማለት ነው። ሌላው የምነግራችሁ የባትሪ ካፓሲቲ ነው። የባትሪ ካፓሲቲ በሁለት ይከፈላል፣ እንደ ትሪም ሌብሉ ማለት ነው። 241 ኪሎ ሜትር የሚጓዘው የባትሪ ካፓሲቲ በአጠቃላይ 52 ኪሎዋት ሀወር ባትሪ ካፓሲቲ ያለው በጣም ምርጥ የሚባል ነው። ሁለተኛው ትሪም ሌቭል ደግሞ 386 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዘውን ማለት ነው። እሱ 84 ኪሎዋት አወር ባትሪ ተገጥሞለታል ማለት ነው። ያን ሁሉ ተሸክሞ ኦፍሮድ እየተጓዘ 241 ኪሎ ሜትር እንግዲህ ቀላል የሚባል አይደለም። 386 ኪሎ ሜትር በአንድ ጊዜ ቻርጅ መጓዝ ማለት ለበጣም ብዙ ስራ ለሚሰራ ወጣ ውረድ ለሚወርድ ለተለያዩ ስራዎችን የሚሰራ አንድ ትልቅ መኪና ይህን ያህል ሬንጅ መጓዝ መቻል ማለት በጣም የሚገርም ነው። ዞሮ ዞሮ ግን የመኪናው ሎድ በመቀነስ የተለያዩ ትሪኮችን በመቀነስ ይበልጥም ረጅም ሬንጅ መጓዝ እንደምትችሉ እየተነገረ ይገኛል ማለት ነው። በአጠቃላይ ግን ባትሪ ካፓሲቲው እና ሬንጁ ይሄንን ይመስላል። ሌላኛው የምነግራችሁ ደግሞ የመኪናው ሞተር ነው። የመኪናው ሞተር እንግዲህ እንደተነገረው ከሆነ በአጠቃላይ ሲንግል ሞተር ፐርማነንት ማግኔት ሲንክሮነስ ሞተር የተገጠመለት ሲሆን በአጠቃላይ 201 ኤች ፒ ሆን በአጠቃላይ 201 ኤች ፒ ማለትም 201 ሆርስ ፖወር ማመንጨት የሚችል ሞተር ተገጥሞልታል ማለት ነው። በትልቁ ትሪም ሌብል ማለትም 84 ኪሎዋትወር ባትሪ በተገጠመለት ትልቁ 386 ኪሎ ሜትር በአንድ ጊዜ ቻርጅ በሚጓዘው መኪና ላይ የተገጠመው ማለት ነው። ቤዚክ የሚባለው ትሪም ሌብል ደግሞ ማለትም አነስተኛ 241 ኪሎ ሜትር በአንድ ጊዜ ቻርጅ የሚጓዘው ማለቴ ነው። እሱ ደግሞ እስከ 120 ኤችፒ ማመንጨት እንደሚችል እየተነገረ ይገኛል። ሆርስ ፓወሩ በእርግጥም የሚያስመሰግነው ነው። በእውነት የሚያስመሰግነው ነው። ትናንሾቹ መኪኖች ለምሳሌ ወይነ ቢዋይዲ ሴጎል እነሱ ሰባ አራት ሆርስ ፖወር ናቸው። እንግዲህ የእነሱን እጥፍ እጥፍ እጥፍ ያክል አቅም አለው ማለት ነው። ፒካፕ ከተባለ እኮ በአጠቃላይ የምንጠብቁት ነገር ሆርስ ፖወሩ ስንት ነው ነው። ሆርስ ፖወር በጣም ቤዚክ ነገር ነው፣ ፒካፕ ላይ ማለት ነው። ስለዚህ ባትሪውን በጣም ጸደይ ነው፣ ሆርስ ፖወሩን በጣም ጸደይ የሚባል ነው።